ዋው ትወዳላችሁ ብዬ አስባለሁ። እንደሚታዩት እንግዲህ እንጀራማ አለ ዳቦ አለ ሁሉም ነገር ይኸው። እንግዲህ እስቲ የመዳም ቅመሞች አንችልም አትበሉ። በትንሹ ቤት ውስጥ የሚገኘው ነገር ነው። ሰላም ውድና እየተከበራችሁ የህውየ ቤተሰቦች ህውይ ሀያ አምስት ዩቱብ ህዊ እንግዲህ የቻናሌ ቤተሰቦች በሙሉ በያላችሁበት ስፍራ ሁሉ ሰላም ጸጋ ከእናንተ ጋር ይሁን። እነሆ ዛሬ ደግሞ ለጾም የሚሆነ ምጥን ቆንጆ የሆነ ክችን ክሽን ያለችውን የፓስታ አሰራር ይዤ መጥቻለሁ። እንደምታዩ ሽንኩርቱን ከታትፌ ዘይት ጨምሬበት በርበሬ በትንሹ ጨምሬአለሁ። እንግዲህ የዚያ ሀገር ዜጎች ስለሚበሉ በርበሬ አላበዛሁትም ማለት ነው። እንደምታዩት ከለሩን ቀይር ያለ እንግዲህ እንደምታዩት ቆንጆ የሆነ ማለት ነው። እስቲ አብራችሁ ተከታተሉ። ወዳችኋለሁ። እንግዲህ ላይክ ኮሜንትም ሀሳብ ስጡኝ። እስቲ ያው በያለንበት ቦታ ላይ እጅ መስጣት የለበትም ስለዚህ በትንሹ እኛ የመዳሙ ቅመሞች ቤት ውስጥ የሚገኘው ነገሮች ሰርተን መብላት እንችላለን። በሚለ ነው በጥቂቷ ነው። እንግዲህ ወደፊት ከዚህ የበለጠ ሰፋ ያለው ነገር እዥ ይመጣሉ ብዬ ተስፋ አደርጋለሁ። አበረታቱኝ። ኮሜንታችሁ ደግሞ ኮሜንታችሁን አስቀምጡልኝ የእናንተ ኮሜንት ያበረታተኛል ማለት ነው። ተከታተሉኝ በደም መጠበስ አለበት። ደቂቀ ሰጥች የሚጠብሶ አያችሁ። በትንሹ ለማሳየት ነው። አያችሁ በደም ባርጋችሁ ውሃ ጨምሮ ጥብስ አርጎ በእርግጥ ሽተው ቤት ያስቀምጡ። አጠይቁኝ አልኳችሁ እየምሬ ነው፣ እነሱ ስለሚበሉ ነው እንጂ እንጃ አቃቸዋለሁ። እንግዲህ ሀይ ቤቱ ስለተመቸሽ ነው እንዳትሉኝ፣ ግን በቻልኩ ጠቅም ለሚትፈሩ ለመዳም ቅመሞች ነው ይሄ መልእክቴ ማለት ነው። በርቱ፣ ጠንክሩበት። በደም መጠበስ አለበት። በደም እንደሚታዩ ካሜራ ደቀኘ እንደዚህ የሚጠብሶ ለማሳየት ነው። እዚህ ጋር ደግሞ ነጭ ሽንኩርትና ጅንጅብል ነው የፈጨሁት ማለት ነው። እንደምታዩ በብርጭቆ ነው የፈጨሁት ማለት ነው ይኸው ዋሃ ሳልጨምር እዚህ ጋር ነጭ ሽንኩርትና እንዲሁም ጅንጅብል ጨው አብሬ ፈጨሁት ማለት ነው። ከዛ ጥብስ ማረግ በነገራችን እዚህ ሀገር፣ ወደው ነው ዋ የሚጨምረው እዚህ ጋር እንግዲህ እኔ አላጥኩትም፣ አትላጡ። ስለዚህ ይሄ ማሽን ግን በነገራችን በጣም ቆንጆ ነው፣ መብራት አይጠይቅ፣ ምን አይጠይቅ እንግዲህ ስቴል ምን እንደሚሰራው ይዩት። አድርገን እንጨምራለን ማለት ነው። በጣም ወድጃለሁ የኔ ማሽን ግን ያው ትንሽ ትንሽ ነው የሚታደርጉት እኔ ትንሽ ትንሽ ነው ማረገና በጣም ቆንጆ ነው። እንደምታዩ እስካሁን ውሃ አልጨመርኩበትም። አሁን የፈጨሁትን ትማቲም አረኩበት ማለት ነው። እንዴት አባቱ እንደወደዱት በቃ አቤት ተስፋ አሁን ቤቱ ለሽታ አላስቀመጣቸው ምንድነው የሚሰሩት እያሉ አስር የመቶ ያላለ። እዚህ ጋር ደግሞ ዲሌ የተፈጨው ትማቲም ማለት ነው እዚህ ጋ እነሱ የሚጠቀሙት አብዛኛው ይሄንን እንደ በርበሬ የሚጠቀሙት ይሄንን ነው። ስለዚህ እኔም ደግሞ እየተጠቀምኩ ነው ሴቶችዬ እነሱ ሲወጡ በቃ እንደዚህ ጥብስ አርጋችሁ አስቀምጡት እውነት። አንዳንዶች ያው ስለምንፈራ በተለይ በርበሬ ሽተው አያስቀምጡም ቤት ውስጥ። በነገራችን በጣም ከባድ። እዚህ ጋር እያዘጋጀሁት ቅመም ነበረኝ፣ ጨውና እንደዚህም ባራት ናቸው። ባይኖርም ችግር የለም። እዚህ ጋር ማጂ መረቅ ነው ማለት ነው፣ ማጂ ነው። ጨው አታብዙ፣ ራሱ ጨው ስለሆነ ትንሽዬ ጨው ነው ማድረግ አለበት ማለት ነው። ብዙ ጊዜ ሰጥታችሁ እንደዚህ ስጠብሱ፣ በስማ እውነት ሀገሬን ነው ያስታወስኩት ማለት ነው። እና በጣም ነው የወደድኩትን ራሴ ማለት ነው። እነሱ ራሳችሁ በቃ በርበሬ ግን አቃጥሏቸው፣ ወይኔ እዚህ ሀገር ሰዎች እኮ እናንተ በቃ በርበሬ የሚያቃጥናቸው ብዙ በጣም ነው ያቃጠላቸው ማለት ነው።

ሰዎቹ ወጣ ስሉ ምንም ምንም ሳታጩ መብላት ነው። አትፍሩ። ብዙዎች እየፈረን በቃ በኢራን እየሞተ ነው። አረብ ሀገራት እንደ ዱሮ እንደ በፊቱ አይደለችም። እውነት ምንም እያስቡ አይደለም። እዚህ ጋር እንደምታዩ ወራጋልና እንዲሁም ሰርተው ነው የሚሉት የሻይ ቅመም ነው የጨመርኩት ማለት ነው። እዚ ጋር ደግሞ አበሽዬ ምን እንደማድረገው ብቻ ተመልከቱት። አበሽዬ አይደለውም። እስቲ እዚ ጋር ሽንኩርት ከትፌ ነበረ ስላይስ ያው እንደምታዩት፣ እዚ ጋር ጥብስ ጥብስ እያረኩ ነው በጎኑ። እንዴ እናንትዬ በጎኑ ነው፣ ይሄ የራሴ ማለት ነው። እዚህ ጣብሳችሁ፣ እራሳችሁን ጠብቁት። ምን እንደሚሰሩ ብቻ ተመልከቱት። በጎን ይህንን እየጠበስኩ ነው። ስለዚህ ለምን ሽተው ስላለ፣ ስለዚህ አብሮ አንድ ላይ ሽተው ቤቱን እንደሚታዩት ይሁት። በቃ ሴቶች አትፍሩ፣ እውነት ነው የምንላቸው አትፍሩ። እዚህ ጋር ካሮት የተፈቀፈቀው ካሮት ማለት ነው በጎኑ ውጤቶች የራሳችሁን ጠብቁት። በእውነት ነው ምላችሁ። እኔ አሁን ፋስታው ብቻው ቢበላ ደስ አይለኝም። ስለዚህ ከጎኑ እችን መንታ በሉት። እንግዲህ የምር ነው ምላችሁ፣ ብቻ ተመልከቱ። እዚህ ጋር ጥቅል ጎመን እኔ በነገራችን ከድስቶች መጥበሻ በጣም ነው የሚወደው። ለብ ነው ምግብ ስሰራ መጥበሻ ላይ ስሰራ ነው ደስ የሚለኝ። እዚህ ጋር ጥቅል ጎመን የተጠበሰ ነው። እያጠኩ ምናምን አላሳያዋችሁም። ያው ጊዜ ለመጠቀም እየቸኮልኩ ነው። እዚህ ጋር ነጭ ሽንኩርት አደረኩበት አንድ ላይ ጊዜ ለመጠቀም ማለት ነው። እናንተ በደንብ የበሰለ በደንብ የሚጣፍጥ ነገር እንበላለን እያላችሁ በኢራን መሞት የለባችሁም። ቶሎ ቶሎ ቶሎ እኔ ለእናንተ ስል ነው ይህንን የሚያሳያችሁ። በላዩ ላይ ዘይት ጨመርኩበት። ዘይ ደግሞ ይሄ ደግሞ ከእነሱ ጋር አብሮ የሚበላው ነው። እዚ ጋ ደግሞ ጥቅል ጎመን እዩት። እዚ ጋ ደግሞ የተለየው መጥበሻ ላይ ብቻ ተመልከቱት። አትፍሩ። ምግብ የምትሰሩት ማለት ነው። ምግብ ሰርተን ጠረጴዛ ላይ አቅርበን ነው እኛ ወደ ውጭ የምንወጣው። አብረን አንበላም። ስለዚህ እዚ ጋ ዘይት አረኩበት ማለት ነው። ብቻ ተመልከቱ ምን እንደሚሰራው ማለት ነው። አሎ አትፍሩ። እግዚአብሔርን አረባ ጋር ያለው ብዙዎች ደልቷቸው፣ ብዙዎች ተጨንቆ፣ ብዙዎች ግራ ተጋብተው፣ ብዙዎች በኢራብ የሚሰሩት በገንዘባቸው የሚበሉት አሉ። በራሳቸውን ገንዘብ እንኳን ይው እዚ ጋ በቀይ ስር ማታ ትንሽ ቀቅ እያሳደረ ነበረ። እዚ ጋ ደግሞ የተፈቀፈቀ ቀይ ስር ብቻ ተመልከቱ ጉዳይን ማለት ነው። ይሆ እዚህ ጋ ነጭ ሽንኩርት ለምን ሽተው አንድ ቤቱን እንግዲህ ሸቷል። ስለዚህ ከጎኑ ደግሞ አንድ ላይ ስለዚህ እዚህ ጋ ቅባቡን ጨመርኩበት። ብቻ እናንተ ይውት ምን እንደማረገው። ጨው በቀላሉ እዚህ ጋ ደግሞ በጎኑ ፓስታ እየቀቀልኩ በቃ ነገር መስራት ነው። የምን መራብ ነው እናንተ፣ ምዕራብ አያስፈልገውም። የቀረብ ደግሞ እንትን ነው ይሄ ዛትር ነው የሚሉት። እዚህ ጋር ደግሞ የፈላው የራሱን ውሃ የራሱን ውሃ ወደዚህ እያረኩ ማለት ነው። ያቺ ቅድም እኔ በትንሽ ውሃ ነበር የከለስኩት። አሁን ደግሞ ያው የሚገርማችሁ በጣም በቃ እኔ እንጃ፣ እኔ ይበላሉ ብዬ አላሰብኩትም። በጣም ነው የወደዱት። ግን ያው ትንሽ የአንድ ማንኪያ የሻይ ማንኪያ ነበር በርበሬ ያረኩት። አቃጥለዋል እያቃጠለ ነው እያሉ እየበሉት የጨረሱት ማለት ነው የሚገርማችሁ እዚህ ጋር ደግሞ ፓስታን ቀቀ እየጨርሸበት እንደገና ደግሞ ዘይት ባዶ መጥበሻ ላይ አርጋለሁ። እሳት ላይ ነው ያረኩት። እሳት ላይ ሞቋል ማለት ነው። እዚህ ጋር ደግሞ ያው ለምን እንዳይያያዝ ማለት ነው እንዳይያያዝ። ዋው! ይኸው አበሽ የምን እንደሰራሁት እዩት። ብቻ ተመልከቱት። ብቻ ተመልከቱት እንጀራው ዳቦ